በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ፣ በዛሬው ርዕሳችን ደግሞ ይዘንላቸው የመጣን በዛሬው ቪዲዮችን ይዘንላቸው የመጣን አብዛኛውን ጊዜ የምንጠቀምባቸው አረፍተ ነገሮች ወይም ቃላት ናቸው። ዘውትረ እንጠቀምባቸውን እንዴት እንጽፋለን የሚለውን እንለማመዳለን። እስኪ እየጻፍ እንለማመዳለን። ቀድሜ እኔ እልላችኋለሁ ከዚያ እናንተ ትጽፋላችሁ ማለት ነው። እስኪ ወደ ትምህርታችን እንሂድ። አብዛኛውን ጊዜ የምንጠቀምባቸው የአረፍተ ነገሮች ልምምድ ይላል። እንዴት ነህ? እንዴት ነህ ብላችሁ ጻፉ እስኪ። እንዴት ነህ ብላችሁ ጻፉና ከዛ ደግሞ በጋራ እንጽፋለን ቼክ ታደርጋላችሁ ማለት ነው። እንዴት ነህ? እሺ፣ እንዴት ነህ አላችሁ። እሺ፣ እዚህ በኋላ በጋራ እንጽፋለን። እንዴት ነህ እንዴት ነህ። እንደ ጽሑፋችሁ ከሆነ ልክ ናችሁ ማለት ነው። እንዴት ነህ። እስኪ አሁን ደግሞ ሰላም ነው። እሺ ሰ ላ ም ነው። ሰላም ነው። ሰላም ነው። እሺ ሰላም ነው ቸካሩ እና በጋራ ደግሞ እንጻፈው እሺ ጻፋችሁ ሰላም ነው ሰላም ነው እንደዚህ ከጻፋችሁ ልክ ናቸው ማለት ነው ሰላም ነው አሁን ደግሞ ስራ እንዴት ነው? ብላችሁ ጻፉ። ስራ እንዴት ነው? እሺ። ስራ እንዴት ነው? ስራ እንዴት ነው? ስራ እንዴት ነው? ስራ እንዴት ነው? እሺ፣ ስራ እንዴት ነው? ልክ እንደዚህ ትጽፋላችሁ ማለት ነው። አሁን ደግሞ ጠፍተሻል፣ ምን ነው? ጠፍተሻል፣ ምን ነው

እሺ ጻፋችሁ፣ በጋራ እንጻፋለን። ጠፍተሻል ጠፍተሻል። ምን ነው ልክ እንደ ትጽፋላችሁ ማለት ነው። እሺ አሁን ደግሞ ስራ በዝቶብኝ ነበር፣ ስራ በዝቶብኝ ነበር ስራ በዝቶብኝ በዝቶብኝ ነበር ነበር ነሽ። ጻፋችሁ እኔም በጋራ እንጻፈው። ስራ በዝቶብኝ ነበር ስራ በዝቶብኝ ነበር ነበር። ልክ እንደ ጽፋችሁ ከሆነ ልክ ናችሁ ማለት ነው። እሺ፣ አሁን ደግሞ ቤተሰብ ሰላም ነው? ቤተሰብ ሰላም ነው? ቤተሰብ ቤተሰብ

ላም ነው። ልክ እንደዚህ ትጽፋላችሁ ማለት ነው። አሁን ደግሞ ስራ ላይ ነኝ። ስራ ላይ ነኝ ብላችሁ ጻፉ። ስ ስራ ላይ ነኝ። እሺ፣ ስራ ላይ ነኝ። ስራ ላይ ነ ስራ ላይ ነኝ። እሺ፣ ስራ ላይ ነኝ። በጋራ እንጻፈው። ጨረሳችሁ? ስራ ላይ ነኝ። እሺ፣ ስራ ላ ስራ ላይ ነኝ። ልክ እንደዚህ ትጽፋላችሁ ማለት ነው። ስራ ላይ ነኝ። ስራ ላይ ነኝ። እሺ፣ አሁን ደግሞ ሲመችህ ደውልልኝ። ሲመችህ ደውልልኝ። ሲመችህ ደውልልኝ ብላችሁ ጻፉ። ሲመችህ ሲመችህ ሲመችህ ሲመችህ ደ ው ል ል ኝ ሲመችህ ደውልልኝ። ልክ እንደዚህ ጽፋላችሁ ማለት ነው። ሲመችህ ደውልልኝ። አሁን ደግሞ በኋላ እደውላለሁ። በኋላ በኋላ እደውላለሁ። በኋላ እደውላለሁ። እሺ በኋላ እደውላለሁ፣ እደውላለው። እሺ አላችሁ፣ በጋራ ነው። በኋላ እደውላለው። ልክ እንደዚህ ጽፋችሁ ከሆነ ልክ ነው ማለት ነው። አሁን ደግሞ ስልክሽ አይሰራም።

እሺ አሁን ደግሞ በጋራ እንጻፈው። ስልክሽ አይሰራም ሲል ስልክሽ አይሰራም። ልክ እንደዚህ ጽፋላችሁ ማለት ነው። አሁን ደግሞ ስልክ አታነሽም ስ

ስልክ አታነሽም። ስልክ አታነሽም። አሁን ደግሞ አልተመቸኝም ነበር ብላችሁ ጻፍ። አልተመቸኝም ነበር አ ል

አ ል ተ መቸኝም ነበር። እሺ፣ አሁን ደግሞ ውሎ እንዴት ነበር? ውሎ እንዴት ነበር? ውሎ እንዴት ነበር? ው ሎ እ ን ዴ ት እንዴት ዴ ት ነ በር ውሎ እንዴት ነበር? እሺ ውሎ እንዴት ነበር? ልክ እንደዚህ ትጽፋላችሁ ማለት ነው።

ንጆ ነው ቆንጆ ነው። እንደዚህ ከጣፋችሁ ባህሪው ጽፋችኋል ማለት ነው። አሁን ደግሞ የት ሁነህ ነው

እሺ ጻፋችሁ የት ሁነህ ነው? የት ሁነህ ነው? አሁን ደግሞ ስልክ አታነሳም?

ስልክ አታነሳ። ልክ እንደ ትጽፋላችሁ ማለት ነው። አሁን ደግሞ መቼ ትሄዳለህ? መቼ ትሄዳለህ? መቼ መቼ ትሄ ዳ ትሄ ዳ ለለ ህ መቸ ትሄዳለህ? መቼ ትሄዳለህ? እሺ መቸ ትሄዳለህ? ልክ እንደዚ ትጽፋላችሁ ማለት ነው። አሁን ደግሞ ዛሬ እሄዳለሁ። ዛሬ እሄዳለሁ። ዛ ሬ ዛ ሬ እ ሄ ዳ ለ ሁ ዛሬ እሄዳለሁ። ዛሬ እሄዳለሁ። እሺ በጋራ እንጻፈው። ዛሬ እሄዳለሁ። ዛ ሬ እሄ ዳ ለሁ ዛሬ እሄዳለሁ። እሺ አሁን ደግሞ ቡና እንጠጣ። ቡና እንጠጣ

ቡና እንጠጣ። እሺ፣ በጋራ እንጻፈው። ቡና እንጠጣ። ቡና እንጠጣ። እሺ። አሁን ደግሞ የእረፍት የእረፍት ቀን መቼ ነው? የእረፍት ቀን መቼ ነው ብላችሁ ጻፉ።

የረፍት ቀን መቼ ነው? ልክ እንደዚህ እያደረጋችሁ እየጻፋችሁ ትለማመዳላችሁ። ብየውን ቪዲዮውን እየደጋገማችሁት ቀድሜ ስጠራ እናንተ እየጻፋችሁ ትለማመዳላችሁ። የጻፋችሁትን ደግሞ ስጽፈው ያቸክ እያደረጋችሁ ትክክልነታችሁን እያረጋገጣችሁ ተለማመዱ። ኦንላይን በማስተማር ላይ እንገኛለን። የምናስተምረው በቴሌግራም በዋትሳፕ፣ በሌሎችም ሶሻል ሚዲያዎች ሲሆን ከታች ባለው ስልክ ደውሉልን። በተመቻቸው ጊዜና ሰዓት መማር መከታተል ትችላላችሁ። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ስተምንገናኝ መልካም ጊዜ፣ ሰናይ ቆይታ